አውጣኝሽ ሊድ እየተቃጠልኩ እኮ ነው፣ ከአንተ ጋር እያወራሁ ወድጄ አይደለም። አፉ እሳት፣ አንደበቱ ድምፁ ራሱ ያንተ ድምፅ እሳት ነው፣ ደበቴም እሳት ነው፣ ሁለመናም እሳት ነው። ዳሌ ካብራ ታሴ ኬል ብራህ ካስ ልሸኝ ወይ

አው ይህን ልጅ ያገኘበት መጀመሪያ ብዙ ገንዘብ በቀን አስራ አንድ ሺህ ብር የሚሰራበት ሾፕ ላይ እሷ ቀነች። ይህ ልጅ እኮ ለስራ እንዲ ነው፣ አይተኛም፣ አያንቀላፈ፣ ሙሉ ጊዜ ይሰራል። የኔን ስራ አበላሸ ብሎ የሱን ፎቶ፣ የሱን ልብስ፣ የሱን ፓንቲ ይዛ ጠንቋይ ቤት ለፈች። ታጥቦ ውጭ ላይ የእሷ

አው የእሷ ግቢ ነበረ ልጅ የሚሰራው። አገኘች፣ ፓንቲን ወሰደች እና ጥንቃይ ቤት ዋጋ ከፈለች። የሷ ሁሉ ተበላሸ። ቀናበል ቀናበል ቀናበል

አው የት እንዲ ያለው ታያል። አይኖቼ ሁሉ ያያል። እኔ የት እንደተቀመጥኩ ይህን ልጅ እኮ አውቃ የት እንደምደርስ አውቃ። አሁን አንገቱን ልቀቅ፣ ታሮቱንም ነቅቄ ያለ ሁ ሸኘኝ ልጅ ልጅ ልጅ

የሱን ሱቁን በቅርብ ቀን ይገዛል። ትለቃለች ውስጥ ላይ ድግምት

ደብተራ የተደገመ የጠንቆላ አሰራር፣ በፎቶ የተደገመ፣ በልብስ የተደገመ፣ በፓንት የተደገመ፣ ነውጣ ነውጣ ነውጣ ነውጣ ነውጣ ነውጣ

እሺ፣ ሰብስባም አንገቱ ላይ እጁ ላይ ጀርባው ላይ ከእግሮቹ ላይ ሰብስብ። ወደ እሷ ገብቻለሁ። ወደ እሷ በማይጸኑስ ቁጭ ብያለሁ። ወደ እሷ አሁን ከጀርባው ላይ እጆቹ ላይ እግሮቹ ላይ ተደገማችሁ፣ ሀንቱን ወስዳችኋት አስደገማችሁ።

በፎቶ የተደገማችሁ በልብሱ የተደገማችሁ ሰብስባው ሰብስብ፣ ተዘጋጀ ድምፅ እያወራሁ ነው። ይዝች ጋር እያወራሁ ሁለምነው ሰብስብ፣ በታላቅ ድምፅ እየጮኋችሁ ለቃችሁ፣ ህይወቱን ዘመኑን ለቃችሁ፣ በታላቅ ድምፅ ሰባት ዝጮሁ ነው ታ ውጣ፣ አንተ ውጣ

ውጣ ሁለት ውጣ ሶስት ቀጥል አራት ውጣ አምስት ውጣ ስድስት ውጣ የመጨረሻ ውጣ ጂሰስ!

እንዴት ነው? ምን እንዳወጣ የሚገርም ነው። ከውስጡ የወጣው የሚገርም ብዙ ማብላት አልችልም፣ እና እንደፈለግኩ ማሆን አልችልም። ጌታ እንዴት መልካምና

ጌታ፣ ስሙ ይባረክ። አንተን የቀባው አምላክ አንተን የቀባው አምላክ ኢየሱስ ይጃራፋው አምላክ አንተን ያገኘው አምላክ ስሙ ይባረክ። ለብን ሰውና ይሄን ጉድ ተመልከት። እኔ ብዙ መብላት አልችልም፣ ብዙ ብዙ ነገር ማድረግ ከውስጥ እንዳለ ምን ነው ከውስጥ የወጣው ነው። አሁን ከውስጥ የወጣው

ነገርም ነገርም ልክ ዘይት ይመስላል። አምላክ እንዴት ድንቅ! ክብር ለኢየሱስ ይሁን። ድንቅ አምላክ፣ ድንቅ አምላክ። እግዚአብሔር ሰው ዛሬ ደግሞ ልክ ጀርባዬን፣ እግሬን የትን በማንቀሳቀስ አልቻልኩም። እና ኢየሱስ አንተ እንደ ድንቅ ነው። ዳዊት እኮ የእግዚአብሔር ድንቅና ግሩም ነው አለው። በቃ ኢየሱስ ድንቅ ግሩም

በቃ አሁን እኮ ባላሰብኩበት ሳል ላይ ማገኘኝ ታወሰኝ። እግዚአብሔር ሰው የጌታ ድንቅ አምላክ እንደሆነ ሁሉ ጊዜ ይደነቃለሁ

ከኔ አንድ መጀመሪያ እኔን የሆነ ነገር ሳላደርግ እኔ ምናልባት እፈወሳለሁ ብሌ ሰዎች ተቀብያለሁ። እግዚአብሔር ሰው አንድ አገልጋይ እና አንድ ጊዜ ብቻ ጸሎት ትንቢት አምጥቶ ልጅ ተቀብያለሁ። እዚ ጋር ብዙ ገንዘብ ከፍዬ አንተ ደግሞ እውነት እግዚአብሔር ሰው ነው። እግዚአብሔር ነው ሰጠኝ። ብሩክ ሰ እግዚአብሔር ሰው እጅን አየው ዳሰስኩ። በቃ እኔ ድሮም ተፈውሸያለሁ። በቃ ተፈውሸያለሁ። ዛሬ ደግሞ ጌታ ሁሉ ጊዜ

ቸርነቱን አደረገ። ጸጋ የብዛ እግዚአብሔር ሰሆንን እንዲያገልገልክልኝ ጌታ ደግሞ አንተን የምባርክ አሜን። ቴንክ ዩ እግዚአብሔር፣ ተባረክ ይሁን። በአንተ ላይ የተሰራ ድግምት ፈርሷል። ብዙ በአራት እና በአምስት ጠንቋይ የተደገመ ድግምት ነው። በሳውዝ አፍሪካ ውስጥ አራት ጠንቋይ ተደግሞብሃል። በአንተ በልብስ በፓንት ላይ ወስዳ ያስደገመች ልብስ በፎቶክ ላይ የተደገመ ድግምት

ጌታ ኢየሱስ ነጻ አውጥቶሃል። በጣም ብዙ ሰዎች እየቀኑ ነው የሚደክሙት፣ ግን የናዝሬቱ ኢየሱስ ዛሬ ድግምታቸው ሽባ አድርጓል። ድግምታቸው በሙሉ ሽባ ሆኗል። ድግምታቸው ሁሉ ሽባ ሆኗል። ሟርታቸው ሁሉ ሽባ ሆኗል። ያበባ ሃይል ያስጨምርሃል።

በኃይል ግና ትገዛለች። እግዚአብሔር ከአንተ ጋር አለው። አንተ እንደ ብዙ እግዚአብሔር ከአንተ ጋር ፊት መቆም አይችሉም። ፊት በፊትህ መቀመጥና እግዚአብሔር እንደ ጨካኝ ከፊት ይወጣል። ኃይለኛና እንደ ጨካኝ እግዚአብሔር ከፊት ለፊት ይወጣል።

ዘይት አለህ፣ እንደ አንተ ዘይት አባቶይ በዚህ የያዘው ዘይት ላይ ያንተ ክብር ይቀመጥ፣ ያንተ መንፈስ ይቀመጥበት፣ ያንተ ኃይል ይቀመጥበት። ጨምሮ ከቀባቱም ውፍረት የተነሳ ቀንበር ይሰበራል እንደሚል ይሄ ቀንበር ይሰበራል። አመሰግናለሁ።

መስቀል ላይ የፈሰሰው የአንተ ደም ይሁን። ዙሪያው በኢየሱስ ደም የተቀጠረ ይሁን። ላሳዩ እንዲሸሸው ጸልያለሁ። ጠላሳዩ ጸልያለሁ። ክፉ ሳዩ እንዲወርቅ ጸል ክፉሱን ባየ ጊዜ ታ ጸልያለሁ። ዙሪያው በአንተ ደም የተቀጠረ ይሁን። ማስፈራትህ ዘይት ላይ ይቀመጥ። ስምህን አካ መንፈስህ ይቀመጥ፣ ኃይልህ ይቀመጥ

እግዚአብሔር ከክፉ ሁሉ ለዚህ ጠብቅ። እግዚአብሔር በዘመን ጠቀም ለበረከት አድርግ።